በጣም የሚያበሳጨውና የሚያናደው ነገር ምርጥ ለውጥ አመጣበታለሁ ብላችሁ የገዛችሁት ሰፕሊመንት በምትፈልጉት መልኩ ረንክ አላደረገ ነው። በዛሬ ቪዲዮችን እንግዲህ ካለፈው ቪዲዮ በቀጠልኩላችሁ መሰረት ቤስት ነው የምትሉትን የክሪያቲን ብራንድ ወይም ደግሞ እናንተ የምትሸጡትን ላኩልኝና እኔ ሬት ላድርገው ባልኩት መሰረት ካሳ ፊትነስ ኤንድ ኒውትሪሽን ምን ልኮልኛል? የክሪያቲን አይነቶችን ልኮልኛል። ሶስት የክሪያቲን ብራንዶችን ልኮልኛል። ኦፕቲመም ኒውትሬሽን፣ አፕላይድ ኒውትሬሽን እና ሚውታንት ክሪያቲንን ልኮልኛል። ስለዚህ ክሬኮንግ ሚውታንት ክሪያቲን ነው የሚሻለው፣ አፕላይድ ኒውትሬሽን ነው፣ ኦፕቲመም ኒውትሬሽን ነው? ለምን ምን አይነት ሰውስ የተለየውን መጠቀም አለበት የሚለውን በዛሬ ቪዲዮ የምንመለከት ይሆናል። በነገራችን ላይ ሰዎች ብዙ ጊዜ ክሪያቲን ሲባል ዝም ብሎ ክሪያቲን መውሰድ ይመስላቸዋል፣ ነገር ግን ትክክል አይደለም። እያንዳንዱ ክሪያቲን የሚጠቅመው እያንዳንዱ ክሪያቲን ደግሞ የሚጎዳው ጉዳቶች አሉ። ስለዚህ በዛሬ ቪዲዮችን እነዚህም ብትንትን አድርገን በሰፊው ለማየት እንሞክራለን ማለት ነው። እንግዲህ እንደገለጽኩላችሁ ሶስት የክሪያቲን አይነቶች ነው የተላኩልኝ። ክሪኮንግ ሚውታንት የምንለዋለ ኦፕቲመም ኒውትሬሽን ክሪያቲን የምንለዋለ አፕላይድ ኒውትሬሽን የምንላቸው አሉ። እነዚህ እንግዲህ በካሳፊትነስ ኤንድ ኒውትሬሽን ላይ ብቻም ሳይሆን በገበያችን ላይ አሁን ባለው ወቅት ላይ ቤስት የሚባሉ ቶፕ የሆኑ ሶስት የክሪያቲን ሰፕሊመንት አይነቶች ናቸው። እንግዲህ እነዚህ ክሪያቲን ሶስቱን ክሪያቲን አይነቶች የተለያየ አይነት ኳሊቲዎች አሏቸው። ስለዚህ እነዚህን ኳሊቲዎች ነው በደንብ ለማየት የምንሞክረው። የመጀመሪያው እንግዲህ ከክሪያቲን አይነታቸው ወይም ከይዘታቸው አንጻር ሶስቱን ለማወዳደር እንሞክር እስቲ። ለማነጻጸር እንዲመቻችሁ አብሬ ጂም ሊደር የሚባለውን የክሪያቲን አይነትም ልቀላቅለውና ለማሳየት ልሞክር። ስለዚህ የክሪያቲን አይነቶቹን ካየን የመጀመሪያው ክሪኮንግ ሚውታንት የምንለው ብሌንድ ነው። ብሌንድ ነው ስንል ሶስት የክሪያቲን አይነቶች በአንድ ላይ ተዋህደው የሰሩት ነው። ይሄ ማን ማን ናቸው? ክሪያቲን ሞኖ ሃይድሬት፣ ማግና ፓወር የምንለው ወይም ደግሞ ማግኒዥየም ቺሌት እና ሲትሬት ናቸው። እነዚህ እንግዲህ ሶስቱም የተለያየ ስራ አላቸው። እነዚህ ሶስቱም በተለያየ ሰፕሊመንት ሊመጡ የሚችሉ የክሪያቲን አይነቶች ናቸው። ግን ሚውታንት ግን ሶስቱንም አይነት የክሬቲን አይነቶች በአንድ ላይ ይዟቸዋል። ሞኖ ሃይድሬቱ ቀጥታ ለጉልበት ጥቅም ወይም ደግሞ ክሪያቲን የሚጠቅመንን ጥቅም በቀጥታ እንዲጠቅመን ያደርጓል። ሁለተኛው ማግኒዥየም ችሌት ነው የሚጨመርበት። እንግዲህ አሁን ጥያቄው ማግኒዥየም ችሌት ለምንድን ነው የሚጨመርበት ካልን? ማግኒዥየም ችሌት ክሪያቲን ከማግኒዥየም ጋር እንዲቀላቀል ተደርጎ የሚሰራ የክሪያቲን አይነት ነው። ይሄ ምንድን ነው እንግዲህ አብዞርቬሽንን ወይም በሰውነታችን የመመጠጥ ሂደቱን ከፍ እንዲል ያደርገዋል። ይሄም ማለት እንግዲህ ጨጓራ ላይ መክበድ ማቅለሽለሽ አይነት ስሜቶች እንዳይሰማ ይሄ የቃር አይነት ስሜቶች እንዳይሰማ ያደርጋል። ስለዚህ በቀላሉ ዳጅስትድ ሆኖ በሰውነታችን ውስጥ እንዲቀላቀል ያደርግልናል። እንግዲህ ሌላኛው ሲትሬት ነው ወይም ደግሞ ትራይክሪያቲን ሲትሬት የምንለው ክሪያቲኑ በቀላሉ በውሃ ውስጥ እንዲዋሃድና እንዲቀላቀል ያደርገዋል። ያም ደግሞ እንግዲህ በተለይ በጣም ኢንቴንስ የሆኑ ኤክሰርሳይሶችን የምትሰሩ ሰዎች ቀጥታ ቶሎ ከክሪያቲኑ እንድትጠቀሙ ያደርጋቸዋል። ሌላው የኦፕቲመም ኒትሬሽንን እኔ የኦፕቲመም ኒትሬሽን ስናል መቶ ፐርሰንት ከክሪያቲን ሞኖሃይድሬት ብቻ ነው የተሰራው አንዳንድ ጊዜ ክሪያፒውር ይኖራል። ይሄ ማለት ሚክሮናይዝድ ያልሆነ አንዳንድ ጊዜ ደግሞ ሚክሮናይዝድ ሊሆን ይችላል። ሚክሮናይዝድ ሲሆን የተሻለ የተጠራ የተጣራ የሚል ሁኔታ አለው። አፕላይድ ኒትሬሽን ደግሞ መቶ ፐርሰንት ክሪያቲን ሞኖሃይድሬት ነው። እሱም ሚክሮናይዝድ ነው። ሙሉ ለሙሉ ሚክሮናይዝድ ነው። አፕላይድ ኒትሬሽን ጂም ሊደርጋ ደግሞ ስንመጣ የተወሰነ ሞኖሃይድሬት አለው ይሄ ማለት ከክሪያቲን አይነት አንጻር ስናየው የክሪያቲን ሞኖ ሃይድሬት መጠኑ በጣም አነስ ያለ ሎ ኳሊቲ ያለው አይነት ነው። ብዛት ጊዜ ሚክሮናይዝድ አደለም። ወደ ጥራታቸው ስንመጣ፣ ፒውሪቲያቸው ጋር ንጽህናቸው ጋር ስንመጣ፣ ማለት ምን ያህል የክሪያቲን ኳሊቲ ያላቸው የሚለው ጋር ስንመጣ፣ ሚውታንት እንግዲህ ሃይ ብራንድ ኢንግሬዲንቶችን የሚጠቀም ነው። ስለዚህ ከፍተኛ ብራንድ ነው። ኦፕቲመም ኒትሪሽን ቬሪ ሃይ የሚባል ብራንድ ነው ግን የተወሰኑ ቫሪያንቶች ላይ ነው። ይሄ ማለት አንዳንድ የኦፕቲመም ኒውትሬሽን አይነቶች በጣም ቤስት ወይም ቬሪ ሃይ ኳሊቲ ላይኖራቸው ይችላል፣ ኖርማል ሃይ ብቻ ሊኖራቸው ይችላል ማለት ነው። ስለዚህ ወይ አሜሪካ ውስጥ ወይ እንግሊዝ ውስጥ የሚሸጠውና ዱባይ ውስጥ የሚሸጠው የተወሰነ የኳሊቲ ልዩነት ሊኖረው ይችላል ማለት ነው። ከዛ ቀጥሎ የምናገኘው አፕላየር ኒውትሬሽን ላይ ነው። አፕላየር ኒውትሬሽን እንግዲህ ሃይ ሚክሮናይዝድ ነው። ስለዚህ ከሚውታንት ጋር ሊነጻጸር የሚችል ነው። አክቹዋሊ ሶስቱም እንዳለ ሃይ ኳሊቲ ያላቸው ናቸው። ጂም ሊደር ደግሞ የምናየው ቫሪ ያደርጋል። ለምሳሌ ይሄ የሶስተኛ ወገን ቁጥጥር የለበትም። ለምሳሌ ለአፍሪካ ሰርቶ ሲልክልህ በጣም የወረደ ኳሊቲ ሊያደርገው ይችላል። ጀርመን ላይ በጣም ቤስት ኳሊቲ ሊሆን ይችላል። ስለዚህ እንደየቦታው እንደየሁኔታው ሊቀያየር የሚችል ነው። ፎርማቸውን ካየን ሁሉም በፓውደር ፎርም የሚመጡ ናቸው። የመቀላቀል ሁኔታ ካየን ሚውታንቱ ጥሩ የመቀላቀል ባህሪ ያለው ኦፕቲመም ኒውትሪሽኑ በጣም ምርጥ የሚባል በተለይ ሚክሮናይዝዱ ኤክሰለንት የሚባል ነው አፕላይድ ኒውትሪሽኑ ኤክሰለንት የሚባል ነው ሚክሮናይዝዱ ማለት ነው የጂም ሊደርን ብናይ ደግሞ አንዳንድ ጊዜ ከታች የሚጠል ነገር አለው ማለት ስለዚህ እስካሁን ባየነው ኳሊቲ ጂም ሊደር አነስተኛ ኳሊቲ ያለው የክሪያቲን አይነት እንደሆነ ነው ከሶስቱ አንጻር ወደ ሰውነታችን የመዋሃድ አብዞርቬሽን ሬቱን ካየን ሚውታንቱ በጣም ነው ቶሎ የሚቀላቀለው፣ ምክንያቱም ቅድምን ብያቸዋለሁ ማግኒዥየም ቺሌቱና ሲትሬቱ ያግዘዋል ብያቸዋል። ስለዚህ በጣም ፋስት ነው። ኦፕቲመም ኒውትሪሽኑ ሞዴሬት ነው ወይም በተወሰነ፣ ስለዚህ የተወሰነ ረዘም ያለ ጊዜ ሊወስድ ይችላል። የአፕላየር ኒውትሬሽን ሞዴሬት ነው፣ ግን የተወሰነ የሰውነት አሲዲቲ ላይ ዲፔንድ ይሆናል ሚክሮናይዝድ ካልሆነ። የጂም ሊደሩ ደግሞ ደካማ ነው ማለት ነው። ዶዜጅ ጋር ብንወስድ ሚውታንቱ አራት ግራም ነው ያለው ሌሎቹ በአምስት በአምስት ግራም ነው የቀረቡት ፍሌቨር ጋር ከመጣን ከጀስት ከእንትን በስተቀር ከአፕላይድ ኒውትሪሽን በስተቀር ሌሎቹ አንፍሌቨርድ ናቸው አንዳንዴ ጂም ሊደር ፍሌቨርድ የሆነ አለው ማለት ነው ታርጌት ዩዘር ጋር እንምጣ እዚህ ጋር በጣም ማስተዋል ያስፈልጋል በነገራችን ላይ ክሪያቲንም ሆነ የተለያዩ ሰፕሊመንቶች ስትገዙ ኢንቦክስ ብታደረጉልኝ ብታወሩኝና ኢቨን ጥሩ ብራንድ ልታገኙባቸው የምትችሏቸውን ቦታዎች ብጠቁማችሁ የተሻለ ነው። ለምን እንዳልኳችሁ ነው፣ ምንም ቢሆን የኔ ኤክስፖጀር ይሻላል ከእናንተ። ምክንያቱም ከሰፕሊመንቶቹ ጋር ከኬሚካሎቹ ጋር ኮንታክት ስላለ ያይ ይሄ አይሆናችሁም፣ ይሄ እናትጠቀሙ፣ ይሄ ጉዳት አለው፣ ይሄ ሳይድ ኢፌክቱን በዚህ አነጻጽሮ በዚህ አስወግዱ ለማለት ስለሚመች ኢምቦክስ ማድረግ ቴሌግራም ላይ መጻፍ አትርሱ። ለማንኛውም ሚውታንትን መጠቀም የሚፈልግ ሰው ካለ በጣም አድቫንስድ የሆነ ሊፍተር አትሌት ወይም ደግሞ ፈጣን ለውጥ ማየት የሚፈልግ ሰው ሚውታንትን እንዲጠቀም መክራለሁ። ለሁሉም ፊትነስ ሌቭል ኦፕቲመም ኒውትሪሽን፣ አፕላየር ኒውትሪሽን መሆን ይችላል። ጂም ሊደር ደግሞ በጀታቸው አነስተኛ ለሆነ ወይም ደግሞ አነስተኛ የሆነ ወጪ አውጥተው በትንሽ ገንዘብ መግዛት ለሚችሉ ሰዎች የተዘጋጀ ነው ማለት ነው። ሌላው ሎዲንግ ላይ ካየን ሎዲንግ ፌዝ ላይ ኦፕሽናል ነው እሱ እንደ እናንተ የሚወሰን ነው። ሌላው እንግዲህ ፍሬንድሊ ናቸው ወይ ካልን ከጤና ጋር አብዛኞቹ ፍሬንድሊ ናቸው። ኮስት ፐር ሀንድረድ ግራም ካየኑ ከዋጋ አሁን ሁሉም ሲሸጡ በእኩል ዋጋ ሊሸጡ ይችላሉ። ግን ከሚሰጡት ከመቶ ግራም አንጻር ዋጋውን ብናካፍለው ግን የሚውታንቱ ትንሽ ውድ የሚባል ነው። ለምን በአራት ግራም ሆኖ ነው የምትከፍሉት ተመሳሳይ ዋጋ በኛ ሀገር። ኦፕሽን ደግሞ የኦፕቲመም ኒውትሬሽኑ በጣም ውድ ነው። ኦልሞስት የ2000 ብር የ2500 ብር ልዩነት አለው። ከሁለቱ ጋር ምንም ፈጣን ለውጥ ሳታዩበት እንዲሁም የተሻለ ፈጣን ለውጥ በኦፕቲመም ኒትሬሽን ማግኘት እየቻላችሁ ማለት ነው። እንግዲህ ይሄ ነው። ዋጋውን ብንመለከት የአፕላይድ ኒትሬሽንም ጥሩ የሚባል ነው። የጂም ሊደር ግን ዝቅተኛ መሆን አለበት፣ ካልሆነ ግን አትግዙት። ሌላው ብራንድ ትረስት፣ ምን ያህል ብራንዱ ትረስትድ ነው ካልን ብራንዶቹ እንግዲህ ለምሳሌ የሚውታንት በጣም ሀይ ብራንድ የሚባል ነው። በሳይንስ በጣም የተጠናና የተደገፈ ነው የሚውታንት ምርቶች በሙሉ ማለት ነው። የእንትኑን ካየን ደግሞ የኦፕቲመም ኒትሬሽኑን ካየን ደግሞ በግሎባል ስታንዳርድ ቬሪ ሀይ የሚባል ይዘት ያለው ነው። የአፕላየር ኒትሬሽኑ ደግሞ ሀይ ነው። በተለይ ዩኬ ስታንዳርድ ላይ በጣም በዋናነት ይሰራጫል። የኢሮፕ ገበያን የተቆጣጠረ ነው። የጂም ሊደር ግን ቀደም እንዳልካችሁ መካከለኛ የሆነ ብራንድ ትረስት አለው ወይም ታማኝነት አለው፣ እንደየቦታው ሊቀያየር ስለሚችል ማለት ነው። ስለዚህ ይሄንን ተመልክታችሁ እንግዲህ የትኛውን የክሪያቲን ሰፕሊመንት መግዛት እንዳለባችሁ መውሰድ እንዳለባችሁ ሂንት አግኝታችኋል ብዬ አስባለሁ። በነገራችን ላይ ይሄንን ቪዲዮ በተለቀቀ በአንድ ቀንና በሁለት ቀን ያያችሁ ሰዎች ካላችሁ ወደ ቲክቶክ ገጽ ላይ በመሄድ ከነዚህ ውስጥ አንዱን ቤስት የሚባለውን እስፔሻሊ አፕላይድ ኒውትሬሽኑን በጊቫዌ መልክ የምሰጣችሁ ይሆናል ማለት ነው። ስለዚህ ይሄንን ተግባራዊ እንድታደርጉ ጠይቃችኋለሁ። ስላዳመጣችሁኝ ስለተከታተላችሁኝ፣ ከልብ ከልብ አድርጌ አመሰግናችኋለሁ። በቀጣይ ደግሞ አወሳሰዱ እንዴት ነው? እንዴት ነው መውሰድ ያለብን? ከዚህ በተጨማሪ ደግሞ ሳይድ ኢፌክቶች ውስጥ ምንድን ናቸው የሚለውን በቀጣይ ቪዲዮ ይዤላችሁ የሚቀርብ ይሆናል። መልካም ጊዜ ሆነላችሁ።